ሰላም ጤና ይስጥልን እንዴት ናችሁ! ውድ የጌቴ ሴማኔ ዩትዩብ ተከታታዮች እንግዲህ እግዚአብሔር ፈቅዶ ለዝች ለተከበረችና ለተቀደሰች ዕለት ላደረሰን ለእርሱ ክብር ምስጋና ይግባው። መቤታችን ቅድስት ድንግል ማርያምም በምልጃዋ ከቅዱሳን ከመላእክት ጋር አትለየን። ስለዚህ ዛሬ ደግሞ ከቤተ ክርስቲያናችን ንዋያተ ቅድሳት መካከል ስለ ጸናጽል ወይም ደግሞ ጽናጽል ብለን የምንጠራውን ስለሱ ደግሞ ከቤተ ክርስቲያናችን ኦርቶዶክስ ተዋህዶ አስተምህሮ አንጻር ምን ይላል የሚለውን ደግሞ እናያለን። እንግዲህ እግዚአብሔር በእውነቱ ምስጢሩን ጥበቡን እንዲገልጽልን እስከ መጨረሻው ድረስ እናንተም ደግሞ ለመረዳት ለማወቅ እንዲረዳችሁ እግዚአብሔር ከእናንተ ጋር ይሁን። ስለዚህ በመጀመሪያ ደረጃ እንግዲህ ጸናጽል ብለን ምንጠራው እንግዲህ ይህ መሳሪያ ብዙውን ጊዜ ጽናጽል ወይም ደግሞ ጸናጽል ይባላል። ይህንን እንግዲህ ጸናጽል ሲያስትረም ብለን ሰናስል ብለን የም ተብሎ ይጠራል ይለናል። በኢትዮጵያ ኦርቶዶክስ ተዋህዶ እምነት ስርዓት ውስጥ እጅ የሚዘረጋ እና ሲንቀሳቀስ የሚጮ የአካላዊ መታጠቢያ ነው ይለናል። ልብ በሉ እንግዲህ ይህንን ስንል የሚጮ ነው ስንል፣ እንግዲህ እንደዚህ ከፍ ወደ እጅ ወደ ላይና ከፍ ወደ እጅ ወደ ታች ዝቅ በምናደርግበት ሰዓት የሚጮ ድምፅ ሊሰጥ የሚችል ነው ማለት ነው ይህ ጸናጽል ብለን የምንጠራው ማለት ነው። የመጣም በአማካኝና ስምና ታሪክ ለቅዱሳን የሚገኙ መዝሙራዊ ስርዓቶች ጋር ተያይዞ ነው። ይህ እንግዲህ አስቀድመው እንግዲህ በቤተ ክርስቲያናችን ውስጥ እንግዲህ ቤተ ክርስቲያናችን በተለያየ መንገድ ለእያንዳንዷ ንዋያተ ቅድሳት የምትጠቀማት የራሷ የሆነ አመጣጥ አለው። ወይ ትውፊታዊ ነው፣ አልያም መጽሐፍ ቅዱሳዊ ነው ሊሆን የሚችል። ይሄም እንግዲህ ቅዱስ ያሬድ ከሚጠቀምባቸው መካከል ነው ያ ተቅድሳት መካከል ነውና፣ ይሄንንም የቅዱስ ያሬድን አርያ እንግዲህ በመከተል ዛሬ ሊቃውንተ ቤተ ክርስቲያናችን በመዝሙር ጊዜ በማህሌት ጊዜ የሚጠቀሙት መሳሪያ ነውና ይህም እንግዲህ የራሱ የሆነ አንደምታዊ የራሱን የሆነ ትርጓሜ ያለው ነውና ጽናጽል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ በዝማሬ መልክ በመልክ አገልግሎት ላይ የምንጠቀምበት መሳሪያ ነውና ይህ መሳሪያ በተለያየ መንገዶች እንግዲህ ሊሰሩ ይችላሉ። ይህም አቅም ካለን ከወርቅም መስራት እንችላለን። ከዛም አልፎ ተርፎ ከብር፣ ከዛም ቀጥሎ እንደየአቅማችን እስከ ነሐስ ድረስ ሊሰራ ይችላል ማለት ነው። ይህ መሳሪያ እንግዲህ በተለምዶ ከነሐስ ወይም ከብር ይሰራል። ነገር ግን አሁንም እንደምላችሁ አቅሙ ካለ ከወርቅም መስራት እንችላለን። ከዛም እንግዲህ መቅረት ስለማይኖርበትና ከእንጨት ወይም ከብረትም ሊሰራ ይችላል እንዲሁም ተሰርቷል ማለት እንችላለን። ስለዚህ በጸናጽል ላይ ስናይ ልናያቸው የምንችላቸው ምንመለከታቸው አምስት ወይም ሰባት የሆኑ ትናንሽ የሆኑ ፍሬዎች ይኖራል። እነሱም እንግዲህ ውስጡ አምስት ወይም ሰባት ትንሽ የነሐስ ወይም የብር ቁጥሮች ይኖራል ቁርጥራጦች ይኖራል። እነዚህ በሚንቀሳቀሱ ጊዜ ድምፅ የሚያወጡ ሲሆን ይህ ድምፅ በመዝሙር ላይ የመደገፊያን የመዝሙር መታወቅ ምልክት ነው። ጽናጽል በመዝሙር ጊዜ በእጅ ተይዞ ወደ ላይና ወደ ታች በመመዝወዝ የመዝሙር ድምፅን ይደግፋል። በእንዲህ አይነት እንቅስቃሴ ተማሪዎችና የቤተ ክርስቲያን ተካላይ ልቦና ይነቃበታል። መዝሙሩም በቅዱስ ሁኔታ ይሰማል። ጣም ደስ የሚል ከዛ ውስጥ አጥንትን የሚያለመልም ዝማሬ በሊቃውንት ቤተክርስቲያናችን የሚሰጠውን ግርማ ሞገስ እንዲኖረው ያደርጋል። ጽናጽል ከሁሉም የዝማሬ መሳሪያዎች መካከል በጣም የተከበረ ነው። እንግዲህ እንዳልኳችሁ ለምሳሌ አምስት ስንል የአምስቱን አእማደ ሚስጥር የሚመለከት ይሆናል። ሰባት ደግሞ የሰባቱ ሚስጥራተ ቤተ ክርስቲያናትን የሚገልጽ ይሆናል ማለት ነው። እኚህ ብቻ አይደሉም፣ በጣም ብዙ ተምሳሌቶች አሉ። ነገር ግን ለምሳሌ ያህል ነው አምስት አእማደ ሚስጥር ልላችሁ የቻኩት እንጂ በአምስት በቤተ ክርስቲያናችን አምስት ቁጥሮች ምንን ይገልጻሉ የሚሉትን እግዚአብሔር መልካም ፍቃዱ ከሆነ በደንብ የምናየው ይሆናልና፣ እናንተም ይበልጥዩት። ሰባትስ ሰባት ሲሆኑ ቁጥራቸው ምንን ይገልጻሉ? አስራ ሁለት ሲሆኑ ቁጥራቸው ምንን ይገልጻሉ? ሀያ አንድ ሲሆኑ ቁጥራቸው ምንን ይገልጻሉ? ምንን ያመለክታሉ የሚለውና እንግዲህ እነዚህን እግዚአብሔር ፈቅዶ በደንብ እናያቸው። ዛሬ ግን ትኩረታችን የምናደርገው ስለ ጽናጽል ነው። ስለዚህ በአገልግሎት ጊዜ የሚጠቀሙት ደብተራዎችና መዝሙር አካላት ናቸው። እዚህን ስንል እንግዲህ በቅኔ ማሌት ጊዜ መርጌታዎች ብለን የምንጠራቸው ማለት ነው። ጽናጽል እንደ የመዝሙር መንፈሳዊ መሳሪያ እንጠቀመዋል። ስለዚህ ከመጠቀምም በፊት በመታጠብና በጸሎት ማዘጋጀት ይኖርብናል ራሳችንን ማዘጋጀት አለብን፣ መንጻት ይኖርብናል። ምክንያቱም አንዱ የቤተ ክርስቲያናችን ንዋየ ቅድሳት ስለሆነ ማለት ነው። ጽናጽል በቅዱስ ያሬድ የዝማሬ መንፈሳዊ ትምህርት ውስጥ ታላቅ ሚና አለው። ያሬድ በስርዓቱ ውስጥ ጽናጽል እንደ የዝማሬ መደገፊያ ያገለግል ብሎ ይጠቀማል። ይህ በኦርቶዶክስ ቤት ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ እስከ ዛሬ ድረስ የሚታወቀው መንፈሳዊ ዝማሬ ከቅዱስ ያሬድ ጀምሮ እስካሁን ይቀጥላልም እየቀጠለም ነው ወደፊትም ይኖራል። ጽናጽል በተለያዩ በዓላት የሚያገለግል መሳሪያ ነውና፣ እንደ ጥምቀት ለምሳሌ በጥምቀት በዓል ጊዜ እንዲሁም ደግሞ በትንሣኤ ወይም ፋሲጋ በመስቀል እንዲሁም በብርሃንን እና በቅዳሴ ጊዜ መዝሙር ጋር ይዝታቸዋል። የጽናጽል ድምፅ ለመዝሙር የመንፈሳዊ መነሻ ይሆናል። እና ጽናጽል በአንዳንድ የቤተ ክርስቲያን መመሪያዎች መሰረት በመዝሙር ጊዜ ተደራሽነት እንዲኖረው በልዩ መንገድ ከዛም አልፎ ከሌቃውንቱ ስር ተቀምጠው የተማሩ የቤተ ክርስቲያናችን መዘምራኖችም ይጠቀማል። ይህ ለየት ባለ መንገድ ለክብረ በዓላት የምንመለከታቸው ናቸው። በተለይ በተለይ ለዓመታዊ በዓላት ላይ ትልቅ እይታንቲ ነው የሚያደርግ በእጅ በመያዝ ወደ ላይና ወደ ታች ያወዛውዝ ሲሆን የመዝሙሩን ትክክለኛ መጠንና ልክ እንዲጠብቅም በዛው መጠን ይረዳና ማለት ነው። ማል ጸናጽል አነሳስቶ ያስጀመረን አስጀምሮ ያስፈጽመን ለልዑል እግዚአብሔር ክብር ምስጋና ይግባውና። እናንተም እንግዲህ ይህንን እያያችሁ እየተመለከታችሁ ማወቅ የምትፈልጉት ነገር ላይ ጥያቄ መጠየቅ ትችላላችሁ። እግዚአብሔር እንደፈቀደ የእናንተንም ጥያቄ ተንተርሰን ለዛች ለቤተ ክርስቲያናችን መቆማል። ቤተ ክርስቲያናችንን በተለያየ መንገድ መስበክ፣ በተለያየ መንገድ ማስተማር አለብን። እናታችን ናትና እናት ለልጆቿ ስንቅ ሰንቃ ልካናለችና። ስለዚህ የእኛ ድርሻ ደግሞ ያንን የተሰጠንን ተልእኮ በሉል እግዚአብሔር አማካኝነት መወጣት ነውና ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለመስቀሉ ክቡር ይታኮቶ።